ፋሲል አልታደሰም። ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ቀደም ሲል የተከታተላችሁት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የጎንደር አብያተ መንግስታትን ቅጥር ግቢ ዛሬ በይፋ ከመረቁ በኋላ ካደረጉት ንግግር የተወሰደውን ነበረ። ጠናስጥልን እንደምንቆያችሁ፣ ሁለተኛው ምዕራፍ የኢቲቪ ዜና 57 አንድ ሰዓት ሆኖ ተመልሷል። ቀሪ አበይት ጉዳዮችን እናሆ የብልጽግና ፓርቲ ከፍተኛ የሥራ አመራሮች ባለፉት ቀናት የወሰዱት ስልጠና የኢትዮጵያን ኅብረ ብሔራዊነት የሚያጠናክርና የሀገሪቱን የብልጽግና ጉዞ እውን ለማድረግ በሚሰሩ ተግባራት ዙሪያ ግንባር ቀደም ተግባር ለመፈጸም አቅም እንደፈጠረላቸው ተናገሩ። የሩሲያ ኃይሎች በዶኔስክ ግዛት በምትገኘው ፖትሮቪስክ ከተማ ስለመግባታቸው ማስታወቃቸውን። ከውጭ ዜና ሰለሞን ኃይለ ኢየሱስ ነኝ። አብራችን ቆዩ። አልሰማንም ዛሬም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 እነሱ ሲያወሩ እኛ ሥራ ላይ ነን። በእኛም ደሞ ስታለ እነሱ ሲያወሩ እኛ ሥራ ላይ ነን። እናት ኢትዮጵያ የሀገራችን። ወደ ቀዳሚው ዜና እናልፋለን። በታሪክ የደመቀውን የአባቶቻችን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የፋሲል አብያተ መንግስታትን ቅጥር ግቢ በይፋ መርቀዋል። አዝመራው ሞሴ የ17ኛውና 18ኛው ክፍለ ዘመን የኢትዮጵያ እድገት ምልክት የሆነችው ጎንደር ከተማ ታሪክ በደማቅ የጻፈው ትውልድ የሚኮራበት የሰው ልጅ ቀልብ አፍዞ የሚያስቀር የኪነ ሕንፃና የኪነ ጥበብ ባለቤት ናት። ጎንደር እንዲህ ውብ ታሪክ የያዘችው ዘመናትን የተሻገረ የአጼዎቹ መናገሻ በመሆኗ ነው። ይሁን እንጂ በአስደናቂነቱና በኪነ ሕንፃ ጥበቡ በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ አርጅቶ በመሰነጣጠቁ ታሪክ እንዳይጠፋ የበዛ ስጋት ተፈጥሮ ነበር። እናም ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫና ልዩ ክትትል ፋሲል እንደገና ታድሶ የጎንደር ዳግም ክብር ሆኗል። ጠቅላይ ሚኒስትር አብይ አህመድ በታሪክ የደመቀውን የአባቶቻችን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ብለዋል። ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይህንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሾው ሀሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። በጎንደር አብያተ መንግስታትም ሆነ በጎንደር ከተማ የተመለከትነው ነው ስራ ልጆቻችን የተሻለ ተስፋ እንዳላቸው አይተናል ብለዋል። ጠቅላይ ሚኒስትሩም እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል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 የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ ባርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ እፈልጋለሁ። ጊዜ ጉልበት፣ አሊያም ስልጣን የሚሸሽ ነገር ነው ያሉት ጠቅላይ ሚኒስትሩ የማያልፈውን ይህን መሰል ታሪካዊ ሥራ በጋራ እንድንሰራ አደራ ማለት እፈልጋለሁ ብለዋል። አሁን እንልማ እንቀየር ሲባል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 ስልጣን ይሸሻል። ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና፣ ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የጎንደር ከተማ ጥንታዊነቷንና ታሪኳን ሳትለቅ ውበቷ የበለጠ እንዲገለጥ ትብብርና ሰላም እንደሚያስፈልግም ጠቅላይ ሚኒስትሩ አሳስበዋል። ይህ በዚህ እንዳለ የጎንደርንም ሆነ የአካባቢውን ጸጋ ለመጠቀም ሰላም፣ ትብብርና አንድነት እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ተናግረዋል። ይህ ከሆነ ዳግም ኢትዮጵያን መውለድ ይቻላል ብለዋል። ጠቅላይ ሚኒስትር አብይ አህመድ ጎንደር በቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው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 መገምገማቸውን ገልጸዋል። የመገጭ ፕሮጀክት 870 ሄክታር መሬት ላይ ያረፈ ሲሆን ፕሮጀክቱ 17000 ሄክታር መሬትን በመስኖ ልማት ይሸፍናል ተብሎም ይጠበቃል። ጠቅላይ ሚኒስትሩ በመልእክታቸው ታዲያ የፕሮጀክቱ ቁልፍ የስራ አካል የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ስለመጠናቀቁ ገልጿል። የተቀሩ ስራዎችን በተያዘላቸው የጊዜ ሰሌዳ እየተካሄዱ ይገኛሉ ያሉት ጠቅላይ ሚኒስትሩ የመገጭ ግድብ በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት እንደሚያሳድገውም አስታውቋል። በፕሮጀክቱ ላይ የነበረውን የስራ ግምገማ በተንቀሳቃሽ ምስል አስቀርተነዋል። ተከታተሉትና እንመለስ። ተመልሰናል። ከኢቲቪ ዜና ሀምሳ ሰባት ጋር ስላላችሁ አብዝተን ነው የምናመሰግነው። ጉዳዮቻችንም ይቀጥላሉ። ጠቅላይ ሚኒስትር አብይ አህመድ በጎርጎራ ጣናነሽ ሁለት ጀልባን በይፋ ስራ አስጀምረዋል። ጀልባዋ በጣና ውሃ ላይ የቀዘፈች ባህር ዳር ከተማን ከጎርጎራ ኢኮሎጂ ማገናኘት ጀምራለች ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት። አክለውም ከ180 ተጓዦች በላይ የመያዝ አቅም ያላት ጣናነሽ ሁለት ለጉብኝት ለመዝናናትና አስተ አስደማሚውን የጣና ሐይቅ የተፈጥሮ አካባቢ ለመጎብኘት ወደ ጎርጎራ ኢኮሎጂ የሚደረገውን ጉዞ የበለጠ ምቹ አድርገዋለች ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የጣናነሽ ሁለት ጀልባ ስራ ማስጀመር ስነስርዓትን በተንቀሳቃሽ ምስል አስቀርተነዋል። ተከታተሉትና እንመለሳለን። ተመልሰናል ወደ ሌሎች ዘገባዎች ልሻገር። የብልጽግና ፓርቲ ከፍተኛ የስራ አመራሮች ባለፉት ቀናት ያደረጉት ስልጠና የኢትዮጵያን ሕብረ ብሔራዊነት ማጠናከር ላይና በወንድማማችነት በመበልጸግ የኢትዮጵያን ከፍታ ለማረጋገጥ የሚያስችላቸውን ውይይቶች ስለማድረጋቸው ገልጸዋል። የብልጽግና ፓርቲ ከፍተኛ አመራሮች ከስልጠናው ባሻገር በኦሮሚያ ክልል በተለያዩ አካባቢዎች የመስክ ምልከታማ አካሂደዋል። አስተያየታቸውን ባልደረባችን ወይን ሸደጀን ያሰባስባለች። ተከታተሉትና እንመለሳለን። በቀጣይ ለምን ገነባው ብሔረ ብሔራዊ ኢትዮጵያ ፋይዳው የጎላው ነው። ባደረግናቸው ልውውጦች ቀጥሎ ኢትዮጵያ አንድ እንዲሆን አንድ እንድትቆም የተለያየ ብሔር ብሔረሰብ ቢኖር እንኳን ኢትዮጵያ አንድ እንደሚያደርገን። ድል የሰጠን ኋላ ቀሪ ክልል ወይ አጋር ወይ አጋዝ የሚባል ስለሌለ ተልዕኳችንም አንድ ነው። ስለዚህ እዚህ ያየናቸው ነገሮች ደግሞ ወደ ክልል ወርደን እኛ ሀገር በረሃን በሚሆኑ ሁሉም መቅበበብ ቀል የሚችልበት መስራት የምንችልበት ብዙ የልማት ትሩፋቶች ብዙ አረንጓዴ አሻራዎች የሰራንበት በጠቅላይ ሚኒስትራችን በተሰጠን ተልዕኮ አሁን ደግሞ እዚህ ያየናቸው ነገሮች ደግሞ ወደ ተግባር እንቀይረዋለን። ወሬ ብቻ ሳይሆን መሬት ላይ እንዲታይ እናደርገዋለን። እንግዲህ ከስልጠናው ቀጥሎ የሰለጠነውን ስልጠና በተጨባጭ ህዝባችን ውስጥ ያለውን ለማየት ነው። ታሪካዊ ጉዳዮችን አይተናል። በተለይ ተረጅነትን ለማስቀረት እየተሰሩ ያሉትን ሰፋፊ እርሻዎችን ለመጎብኘት ሞክረናል። የወንዝ ዳርቻዎችን ጉዳዮችን በስፋት ለማየት ሞክረናል እና እነዚህን አጠቃላይ ጉዳዮችን ደግሞ ወደ ማህበረሰቡ ወስደን በተጨባጭ ወደ እኛም አካባቢ ለመቀየር ከፍተኛ ጥረት ነው የምናደርገው፣ የሚል ሀሳብ ነው ያለ። በስልጠና ወቅት አንደኛ ስለ ብሔራዊ አንድነትን ለማስፈን ብዙ ትውውቆችን አድርገናል። ኢኮኖሚያዊና ማህበራዊ ገጽታ ኢትዮጵያ ምን እንደወችም በሰፊው የተረዳንበት ሁኔታ አለ። በተለያየ ያገኘሁትን ተሞክሮ ሄጄ ደግሞ ወደ ከተማዬ ሲመለስ ያለን አቅምን ሁሉ ፖቴንሻልን ሁሉ በማውጣትና ህዝቡ እንዲገላገልበትና ና ለሁለንተናዊ ብልጽግና ከተማችን ለወደፊቱ እንድትቀጥል ለማስቀጠል ብቁ ዝግጅት ይሆኛለው የምለሰብ ለማስጠት ነው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥ ነውን ጉዳይ እናገራችሁ የሩሲያ ኃይሎች በዶኔስክ ግዛት ወደምትገኘው ፖስቶቪክስ ከተማ መግባታቸውን አስታውቀዋል። ሞስኮ ካለፉት ስድስት ወራት ጀምሮ የውጊያ ስልቷን ቀይራ ዩክሬን የዩክሬን የጦርና የሎጂስቲክስ አቅርቦት ላይ ስለማነጣጠሯ ለዚህ መንስኤ እንደሆነ እየተገለጸ ይገኛል። በጉዳዩ ዙሪያ ባልደረባችን አለም ነዋሴ ተከታዩን ትንታኔ አጠናቅሯል። በኢትዮጵያ 2016 የካሴጅ የአድቤካ መማረክ በኋላ ፓክሮቨስክ ራሽያ እጅ ላይ እየወደቀች የመጀመሪያዋ ትልቋ ከተማ እየሆነች ነው። የራሽያ ኃይሎች የከተማዋን ሰሜን ምስራቅና ደቡብ ተቆጣጥረው መሃል ላይ ቤት ለቤት እየተፋለሙ ነው። ከ ከዘጠና አራት በላይ የከተማዋ መሃል ሕንፃዎች በራሽያ ሰርጎ ገብ ተዋጊዎች ቁጥጥር ስር ወድቀዋል ይላሉ ዘገባዎች። በአክሮቨስክ ከመንታ እህት ከተማዋ ሚርኖህራድ ጋር ከጦርነቱ በፊት የአንድ መቶ ሺህ ሕዝብ መኖሪያ ነበረች። አሁን ግን ሕንፃ ለሕንፃ መንገድ ለመንገድ ባፈሙ እስከሚሳድዱ የሁለቱ የማሉ የተገዘቱ ተፋላሚዎች በስተቀረ 200 ሺ የሞላ እንኳ ነዋሪ የላትም። የራሽያ ጦር የሎጂስቲክስና የባቡር መናኸሪያዋ ከተማ እጁ ላይ መውደቋ ወደ ቀሪዎቹ ክራማቶርስክና ስሎቪያንስክ የመጨረሻውን ጦርነት ለመክፈትና የዲኒፕሮ ፔትሮቭስክ ውጊያን ለማፋፋም መንጠሪያ ሆና ታገለግላለች። የመማሟቻ የምሽግ ከተሞቻቸውን ያጡት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪም በአካል መገኘታቸው የሚያመጣው አንዳች ፋይዳ ቢኖር ብለው ባለፈው ማክሰኞ ጥቅምት 25 ቀን እዛው ፖክሮብስክ ተገኝተው አያሌ የከተማዋን ተከላካይ ምድቦች ሲያጀግኑ እንደዋሉ የቴሌግራም ገጻቸው ላይ ጽፈዋል። ይሄ ሀገራችን ነው፣ ይሄ ምስራቃችን ነው። ፖክሮብስክን ዩክሬናዊ እንደሆነች ለማቆየት ያለ ጥርጥር የሚቻለን ሁሉ እናደርጋለን ብለው ነበር። ራሽያ ዛሬ መዳፏ ውስጥ እየጨበጠቻት የምትገኘውን የችነ ስትራቴጂካዊ ከተማ ለመቆጣጠር ጉዞ የጀመረችው ከእሷ በስተምስራቅ ከምትገኘው የአድቪካ መማረክ ማግስት ጀምሮ ነበር። ከአንድ ወራት በፊት በአድቪካና መካከል የተሰገሰጉትን እጅግ በርካታ የውጊያ መንደሮችን ሥጋ መፍጫ በተባለ ውጊያ የንፉቅቅ እርምጃ እየተቆጣጠረች ፖክሮቨስክ ላይ ለመድረስ እንሆ 40ን ኪሎ ሜትር ማገባደድ የቻለችው በ21 ወራት ነበር። የሩሲያው ፕሬዝደንት ቭላዲሚር ፑቲን አሁን ፖክሮቨስክ ላይ ቆመው የዘመቻቸው የመጨረሻ ዋንጫ የሆኑትን ከፖክሮብስክ ሰሜን ምስራቅ አቅጣጫ የምትገኘውን ኮስቲያንቲቭካ እና የምሽግ መቀነት የሚሰኙትን ድሮሽኪቭካ፣ ክራማቶርስክና ስሎቬኒያስክን ለመቆጣጠር የሰራዊታቸውን ሙሉ አቅም ማቀናጀትና መገስገስ ይችላሉም።